እኔ በግብዬ የበግን ደረጃ አልሰጣችሁም። ምድር ቤት ላላችሁ ለአንዳንድ ሰገጤ አህያዎች ማለት ነው። እኔ በግብዬ የበግን ደረጃ አልሰጣችሁም። እናንተ በግ ሳትሆኑ አህያ ናችሁ። እኔ ብር ላብርሽ ብዬ አንገቴ እንደፍቼ ላብርሽ ና ለሩታ ብዬ አንገቴ እንደፍቼ ናም ለሩታ ና ለብርሽ ብለሽ አንገትሽ እንደፍተሽ ስንት ነገር አለፈብሽ። አዎ ገንዘብሽን፣ ጊዜሽን በጣም ብዙ ነገር አባከናችሁ። እኔ የሚገርመኝ ወላሂ ለምንድነው የምታሰድቡን? ግን እንዴኔ የሚገርመው የሚታጀብ አለ። የሆነ ተግራሞቱ ግራሞት የሚፈጥርበት ሰው አለ። ጉድ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ አለሁኝ አልሐምዱሊላ ሰላም ነኝ። አረ እኔ ዛሬ እንደው እኔ ማለት በቃ የሆነ ቪዲዮ አይቼ በቃ የሆነ ቪዲዮ አንድ ቪዲዮ ብዬ አላሳንስም። በእርግጥ እኔ በጣም ብዙ ቪዲዮዎች አይቼ ግን ከጽያፌ የተነሳ ከንቀት የተነሳ ወደዚህ አላመጣም ማለት አላመጣም። ለምን አመጣለሁ? ሀቂቀትን እኔ በጣም በእርግጥ አሁን አይደለም ያፈርንባችሁ የምናፍርባችሁ፣ ወደፊትም እናንተ አሳፋሪዎች። ምክንያቱም ተስተታችሁ ስለማትመለሱ። ሰው አንድ ሰው የራሱን ህይወት ሊኖረው አንድ ሰው የራሱን ህይወት ሊያበጅ ሲል የሌላው ማጨብጨብ ምንድን ነው? ስንትም ይታገዛለ፣ ስንትም ይረዳለ፣ ስንትም ያሳስባለ፣ ስንትም ያስለቅ። አይ ተለያዩ ከተባለ ወዮ፣ አይ ተጣሉ እነሱ ፊልም እየሰሩ ነው። አሁን እራሱ አልተጋቡም ማስታወቂያ እየሰሩ ነው። ዱባይ ማ ለ ለ ለ የሰርግ ትኬት ለመግቢያ የመግቢያ እንኳን የመግቢያ 500 መቶ ብር 500 ድርሃም የካርድ መቁረጫ ብቻ ማለት ነው ለነሱ ሰርግ። በቃ ሰው ግን ብሩ እንዴት ነው የሚያገኙ? ከምንድን ነው የሚያገኙ? ማለት እኔ እኔ አላቅም። እኔ ሽንቆሮቹ በዝተውብኛል ምንም ሀታ ራሱ ቆጥቤም አስቤም አብቃቅቼ ምንም እየበቃኝ አይደለም፣ ብሩ ሰው ግን በቃ ይዘርፈዋል። እኔ አላቅም ማለት እኔ አላቅም ለሚወጣውም ለማይወጣውም ለሚረዳውም ለማይረዳውም ሰው ብርም ከየት ነው የሚያገኘው? ማለት እኔ እኔ አላቅም እንግዲህ እኔ እስከምሰማው እስከማውቀው ድረስ እኔ የምሰራውን ደሞዝ ነው የሚሰሩት ሰው ሁላ። ነገር ግን ላ የሚያወጡትና የሚሰሩት አንድ አይነት አይደለም መሰለኝ። ምን ቢሉ ጥሩ ነው ደግሞ ቅዳሜ ቢሆን ጥሩ ነው። ምክንያቱም ቅዳሜና እሁድ ትምህርት ስለሌለ በቃ እዛው ሲዝናኑ እነሱን ሲያጅቡ ለማምሸት ማለት ነው። እሁድ ሳ እሁድ አይሆንም ተባለ ከዲያሞቹ አህዮቹ ማለት ነው። አህዮቹ ልባላችሁ እኔ አንዳንድ ሰዎች አህያ ከአህያ በላይ ናቸው። ራሱ አዋጥታችሁ መኪና የምትገዙ፣ አዋጥታችሁ አይፎን የምትገዙ፣ አዋጥታችሁ ልብስ የምትገዙ ለአንድ ጥጋባም ጥጋባም ሜቱበር እናንተን አሁን እናንተን እሱ አይረዳችሁም። እናንተ እሱን የምትረዱት እንዲሁ። አንድ ጊዜ ወላሂ አንድ ጊዜ ሽንት ቤት ለማጠብት አናርፍ አንድ ጊዜ ምግብ እንኳን አስተካክለን የቆረስናትን ምግብ እኳ አፋችን እስከምናደርግ ድረስ ጊዜ የማይኖረን ሰዎች ነገር ግን እዛ አሳልፈን አንድን ጥጋባ ሜቱ በር እንረዳ ያለን ትረድ ያላችሁ። አሁን እናንተ ታዲያ በግብዬ የትልቅ ደረጃ የሰጠኋችሁ እየመሰለኝ እኮ ነው። ለዛ ነው ሀያ ብዬ የጠራኋችሁ። በቃ አንድ ሰው ተጋባ የራሱን ህይወት ነው የሚኖረው። አንድ ሰው ተጣላ የራሱን ህይወት ይኖራል። አይ እናንተ ታልተያዝ እንታልተ በቃ እኛው ሽማግሌ ካልሆን ነው። እናንተ ብትወርቁ ማን ነው የሚያነሳችሁ? እንደው እንደው ተይውና ተይው ገንደን እንዲሽ ተይውና፣ ወድቆ ማንሳቱን ተይውና ማለት ነው። በመኪና ቢገጭሽ ራሱ ማን እንደሆነ አያቅሽም። አጥዞሽ ነው የሚሄደው። ረግጦሽ ነው የሚሄደው። ምክንያት የት ትታወቂ ያለሽ እኔ እኮ የምትገርሙኝ ነገር ማለት ነው። ማሽቃበጥ በቃ አይሰለቻችሁም? ማሽቃበጥ አይጠግ አትጠግቡም? እድሜ ልካችሁ ማሽቃበጥ፣ እድሜ ልካችሁን ነው የማይረዳን ነው ማን ያቅሻል? ይያንዴ አንዲሽ እስኪ መጀመሪያ ስራሽን ሰርተሽ እረፍት ይኖርሽ፣ እረፍት ይኖርሽ። ሐቂቀተን እኔ ይመርየን ነው ሰው እኮ በቃ የሆነ ሰው እኔ ቢሞላይ ቢተርፈኝ እኔ እነሱን አልረዳያም። ምክንያቱም እነሱ ሰው መርዴት የሚችሉ ናቸው። ምናቸው ነው የሚረዳው? እናንተ የሚረዳ ሰው አታውቁም። ጭንቅላታችሁ ትንሽ እንኳን አይሰራም። እና ደግሞ እዛ ያለን ሰዎች ለምንድን ነው ሰው የምታሰድቡት? እኔ ምን ይፈጠር ምን ይወጣ ምን ይወረ፣ ወላሂ እኔ ቪዲዮውን ገና ራሱ እያየሁት ነው። ስንት ጊዜ ተጋባን ተብሎ ራሱ ሶስተኛ ቪዲዮ ሸር አድርገዋል፣ ግን እኔ ገና ዛሬ እያየሁት ነው። እኔ አላየሁም። ሰው ከመነፈጠራቸው ራሱ የማያውቃቸውን ሰዎች እናንተ እኛ ካልሞትን ላቸው ትላላችሁ። እንደ ለምንድ ነው የምታሰድቡን? እኛ ምንም በማናቀው ምንም በማናየው ምንም በማንሰማው በማናቃቸው መርዳት ይቅርና በማንከታተላቸው ሰዎች ራሱ እንዲ ያለን አትርሱ። እኛ ካልተያዝን እኛ እንዴ ሹ እሷ እንደዚህ ፍስታኗ ልትጎትት ቬሎዋ ልትጎትት እኛ በቃ ከመዲያን ቤት ለአንድ ሰው አምስት መቶ አምስት መቶ ብር ታልቆረጥ ችግር የለውም። አረ ችግር የለውም። እንደውም በጣም ቀላል ነው። ለብርሽና ለሩታ ሲያንሳቸው ነው። ናም እንዴ ፈላባችሁ ብላችሁ ቅራይ በላችሁ። እስኪ አምስት መቶውን ብር እስኪ ለተፈናቃይ ላኪው ኢትዮጵያ። እንደው እናትና አባትሽ እንኳን ካል አላቸው ከተባለ ማለት ነው። እኔ እኮ ግርም እኮ የሚለኝ ነገር እኔ ማለት እኔ በቃ ሰው ብሩ ከየት ነው የሚያመጣው? እኔ ምንም ነገር ሳይሳካልኝ ምንም ነገር አልሆነልኝም። ቆጥቤውም አስቤውም በቃ ይዥውም ምንም አልሆነልኝ። ሰው ግን እየረጫው። እኔ አላቅም ብሩ ከየት እንደምታመጡት። የሆነ የምትፈለፍሉት ነው እንደሚመስላችሁ። አፈር ዲሜ በልተሽ ሽንት ቤት ፍግ ፍግ አድገሽ አጥበሽ እየራበሽ ፎቅ ታሀት ሰርተሽ መጉረሻ እንኳን እንደው ለጉሮሮሽ እንኳን መጉረሻ ሰዓት እንኳን አጥተሽ ማለት ነው እንደምትሰሪ አፈር ዲሜ በልተሽ አንቺ እየተባልሽ እየተጠራሽ መስራትሽን ረስተሽ ነው። አምስት መቶ ብር ስድስት መቶ ብር የሚቀልብሽ ምን? አንድ ሰው አንድ ሺ ብር ረርቶ የለም እንዲ ሰው አንድ ሰው ልጋባ አንድ ሰው እንዴ እናንተ ምን ቤት ናችሁ? እኔ እኔ ባአርፍ እናንተ ምን ቤት ናችሁ? በቃ እኔ ማወቅ ፈልጌ ነው እናንተ ምን ቤቷ ናችሁ ነው። ለማንኛውም ተጋብተው ተሆነ ትዳራቸውን የሚጸድቅ አላህ ያድርግላቸው። ነገር ግን አታሽቃብጡ። እናንተ እናንተ አታሽቃቡ። በቃ ተጋቡ። በቃ አላህ ያጽናላቸው ትዳራቸውን ህይወታቸውን አላህ ያሳምርላቸው። ግን እዝጋ እዝ ድረስ ጥግ ድረስ እንደዚህ ማሽቃበጥ እኛ እኛ በቃ እኛ አልፈን እኛ በቃ የእነሱ ህይወት የኛ ነው አትባሉ። የእነሱ ህይወት የኛ ነው፣ የእነሱ ጉዳይ የኛ ጉዳይ ነው። አረጋኝ እንዴ? እንዲያው ትንሽ የሆነ የበዛ ነገር አልመሰላችሁም? ያበዛችሁት እንዲያው ትንሽ ህሊናችሁ ወደ ህሊናችሁ ትንሽ ወቀስ አላረጋችሁም? ትንሽ ትንሽ በዛ አላረጋችሁትም? ሰውኮ ሊሞገስ ይችላል። ለኔ እኔ አሁን ለነሱ መጥፎ አስተሳሰብ የለኝም። አላህ ስራቸውን ቀና ያርግላቸው፣ ህይወታቸውን አላህ ያሳምርላቸው፣ ከዚህም በላይ አላህ ጨምሮ ይስጣቸው። ምክንያቱም እኔ ለሰው ልጅ መጥፎ አስተሳሰብ የለኝ፣ መጥፎ ነገርም እንዲያገኛቸው እንዲገጥማቸውም አልፈልግም። ከዚህም በላይ አላህ ይስጣቸው። ግን እኔ የሚገርመኝ ነገር ከሽንት ቤት ሳትወጣ ማሽቃ በጥ መዲያም ከዲያማ ማለት ነው ማሽቃ በጧ። እንዴት ነው ብር የረከሰባችሁ? እንደ ዝክ አላደረግንላቸው እንደ ዝክ አረዳ ናቸው። በግድ እነሱ እርዱ እናላሉ፣ ድረሱ ልናላሉ፣ እጃችንን ያዙ እናላሉ፣ በቃ እገዙ እናላሉ። እናንተ በቃ የእነሱ ጉዳይ የእኛ ጉዳይ ነው ብላችሁ ሞታችሁ። አሁን እስቲ እናንተ ምን ማሱ ምን ዋስትናላችሁ? አሁን እስቲ መስተዋት ማስታወቂያ ራሱ እየሰሩ እንደሆነ ምን ዋስትናላችሁ? ነቃላ ማጭዱላ ማለት ነው። ምን ዋስትና አለሽ እያንዳንድሽ? ምንም ዋስትና የለሽም። ምንም ማረጋገጫ የለሽም። ነገ ተነገ ወዲያ ማስታወቂያ ነው ቢልሽ፣ አፍሽን አልበልሽ ነው እንትን የምትይው ዱባይ ዝቦታ እንገናኝ ዱባይ ካርድ አምስት መቶ ስድስት መቶ ነው ችግር የለውም እንጂ ክለለሽን እኔ እሞላልሻለሁ ና። አረ አሪፍ ነው። ለማንኛውም ቀጥሉበት፣ በጣም ጎበዞች ናችሁ። ምክንያቱም መቼም አያልፍላችሁ አትለወጡም ስለዚህ በቃ ከጠፋችሁ አሳምራችሁ ጥፉ ሲጀመር እኔ አላቅም ወላሂ ከመቶ ፐርሰንት እንዲ አስሩ ፐርሰንት ቢሆን እንጂ ዘጠና ፐርሰንቱ ግን የከሰረ ነው አረብ ሀገር የመጣ ምክንያቱም ብሩን ምን ላይ እንደሚያውለው አቅም ገገማ ነው ወዶ ነው እንደመወጣ ገገማ የሚለው እኔ አንዳንድ ጊዜ እኮ ማለት እንደዚህ ስናገር ወላሂ ተናድጄ ነው ማለት እኛ ነገ አንድ ነገር ብንሆን አንድ ነገር ቢቸግረን እኛ ረጅን ለን እነሱ ራሱ የሆነ ነገር አያምጣባቸውና ቢመጡ ራሱ በራሳቸው መነሳት የሚችሉ ሰዎች ናቸው፣ የሚችሉ ግለሰቦች ናቸው። ሌላን ራሱ አልፈው ማንሳት ይችላሉ። አንቺ እያንዳንድ ሂዝ ብትደፊ በሰው ሀገር ሀገር የአገርሽ የአገርሽ አፈር ይናፍቅሻል እንጂ አገርሽ እንኳን አስገብቶ የሚቀብርሽ የለም። እኔ እኮ ይሄ ብቻ ነው የሚያቃጥለኝ። እነሱ ተረዱ አልተረዱ፣ እነሱ ሆነላቸው፣ እነሱ ተሞገሱ አልተሞገሱ፣ እነሱ ታጀቡ አልታጀቡ፣ ይሄ አይደለም ጉዳይ። ግን እኛን ጠያቂያችን ማን ነው? ይለምን ያንን ነገር ታሳቢ አታደርጉም። ዛሬ እዚች አንድ ድራህም ያሻት ናት ሀገር፣ ስትሄጅ መንዝረሽ የምትጠቀሚባት። እኔ ልንገራችሁ እና እነ ነገሩ ተመክራችሁም ተዘክራችሁም እናንተ ያሸነፋችሁ ናቸሁ፣ አትሰሙ። ምክንያቱም ልባችሁ ወደ እግራችሁ ወደ ተረገዛችሁ ወርዷል። በቃ ማለት አሁን ልብት ይወርድ ወዴ፣ ምንድን ነበር ብላ ወዴ ታዬ፣ ወዴ ቅርብ ቦታ ሳይሆን በቃ በተረጋጋችሁ ረግጣችሁ ይዛችሁታል ማለት ነው ልባችሁ። ምክንያቱም አንደኛ አያልፍላችሁም አትቀየሩ። በቃ ተቀየሩ አላላችሁም። ብሩ ተሮጦ ተለፍቶ ተይዞ ተቆጥቦ ታስቦ ራሱ አልሆነም። እንኳን እንደዚህ እንዳገኘሽ ራእተሽ ለሰርግ ለአንድ ግለሰብ ለአንድ ተራ ሰው በቃ እንዴ እሁድ ከሆነ እሁድ አይሆንም ሰርጉ መዲቢያዎቹም እናንተ ናችሁ። ቅዳሜ መሆን አለበት ናን። ምክንያቱም ጁማአ በጊዜ ይመጣሉ ትምህርት ልጆቹ ከላስ ጁማአ ማታ ተዲያላችሁ በቃ። ምክንያቱም እስከ ቅዳሜ ቅዳሜም ታድራላችሁ እሁድ በጊዜ ለመመለስ ማለት ነው። እንደዛ ነው። እኔ ወላይ ቪዲዮ ሰምቼ ነው እንደዛ ነው ያላችሁት። ምክንያቱም እሁድ ከሆነ አይመችማ አይመችም እሁድ ከሆነ የሰኞ ጧት ትምህርት ስላለ አይመችም። እንዴት ብሎ ይመቻል? እናንተ በአንድ ጊዜ መመለስ አትፈልጉማ። እዛ ማዕድራችሁ አጅባችሁ ሁላችሁ መምጣት ነው የምትፈልጉት፣ ያላችሁን ነገር ጭረስ አርጋችሁ በቃ ያላችሁን ፍቅር ሁላ ገልጻችሁ ማለት ነው። አቤት ሊያቅሽ ስነገ ከነገወዲያ ስትወድቂ ሊያነሳሽ ናአም። አይ ከሰሩ ያላችሁ ከንቶች እናንተ መቼም ያልፍላችሁም። እናንተ የናንተን ማለፍ ተውትና ሰውም አሰዳቢ ናችሁ፣ ለራሳችሁም ተሰዳቢ ናችሁ። ለራሳችሁም ማሽ ናችሁ፣ ሰውም ይዛችሁ ማሽ ናችሁ። ምክንያቱም እኔ አሁን እንደዚች አይነት አንዲት ጓደኛ ብትኖርኝ አለቃትም ለራሷ ሳያልፍላት ለራሷ ሳትቀየር ለገና ለጠገበ ዩቱበር እንደዛ አረጋለሁ ብትለኝ እኔ ዝም ምላት አይመስለኝም። ለማንኛውም ሐባይቤ ይሄንን ይመስላል የዛሬው ቪዲዮዬ። ለማንኛውም የእውነት ሰርግ ከሆነ ለእነሱም አላህ እንግዲህ አብርሽም የሆነ ቪዲዮውን አይቼዋለሁኝ ልጅ መውለድም እንደሚመኝ አላህ ይወፍቀው። ያ ልጅ ማለት የአላህ ጸጋ ነው። አላህ ይወፍቀው፣ ትዳራቸውን ዘላቂ ያርገው፣ የጣፈጠ ትዳር ላይ ያደርግላቸው። እርዚቁንም ሲሳዩንም አላህ ያብዛላቸው። እንግዲህ ሰላም አሌይኩም።